ወይዬ እንዴ፣ እንዴት ነህ አለው። ወንድማ ነው እንዴት ነው አንተ፣ ቀኝ እጃችን ተቆረጠ። ወንድ አይዟችሁ፣ አይዟችሁ፣ አይዟችሁ፣ አይዟችሁ። እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ አይዟችሁ። ማልዳ ማልዳ ነግሬው ነበር። አይዞ፣ አሁን መጥናናት ነው መጥናናት ነው። በቃ አሁን መጥናናት ነው፣ ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይ ነኝ ዛሬ የትም ነው የማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለእነሱም የሆን አላጣም ምናምን እያለ ነው ጥሶኝ የገባ ማልዳ እኮ አይሆንም ነው ያልኩት የአንተ ስልክ እምቢ ብሎኝ የአንተ ስልክ እምቢ አለኝ የእያሱ ስልክ እምቢ አለኝ ሀብታሙ ሩቅ ነኝ ሩቅ ነኝ ባለበት ይቆም እምቢ አለ እየሮጠ ነበር እያነፈነፈ የመጣው እባክህ በስሜት አትግባ። ቆይ ረጋበል ረጋበል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድብ ማትላኩበት የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት በቴክስት የስድብ ማትላኩበት አህ አንተ ሚሊሻ ነህ እጅ ይዘን ምን ወስደህ እያሉ ወይ ተወኝ፣ ወንድማ ነህ ተወኝ። እንዴ ምን ታረገዋለህ? ጦሩን እንኳን እንዳይሰበሰብ አለ በአንድ ሰው እጅ ያለ ጦር እኮ ነው ታውቆ። ልክ እንዴ አንተ ባትኖር ምን እንደሚሆን ሰዎች እስኪበሱ ቀጠና ምን እንደሚሆን እስኪበዛ ልክ ሰው አሁ እንዴት ነው አዲሱ፣ አዲሱ እንዴት ነው አዲሱስ እንዴት ነው? ምንምንሁን ገና ተበታትን እናያለን እኛ እራሱ በስዳን ይወጣል። አሁን ወጣችኋል አለ ሁላችሁ ሁ የተወሰነ ወጣ። እየጨለመ ነው እንግዲህ ብዙ እየተያየን አይደል? ሱሳና ሀብታሙ ምን ላይ ነው ያሉ አሁን

ነውሱ እንትና እንግዲህ ይሄን እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። እሱማ ያው አዲሱም አለ፣ ምክትሉም አለ፣ እንቶኔ እንጂ ምላኩም አለ። አይደለም እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና ማን ነው? ማን ነው? አማን እንዳትልን አይደለም። እሱማ እሱንማ ሌላ እሱ አይደል፣ እሱ ሌላ የሚጫወትብን ተልኩህ ያኛው እንጂ ያኛው ማነው? አንዱ ከእነሱ የሚፈልጉት ከእነሱ ኑሮ የመጣው አናውቀውም። ማንኛውም ፍቅሩ ነው ማንም ይሉት ቆራጡ፣ ቆራጡስ? አዎ አለ። እሱማ ያው የእራሱ ክፍለ ጦር ነው ያለው። የቆራጡ ስልክ አሁን የቆራጡ ስልክ ዝም ብለህ ላክልኝ። የእሱን ስልክ ላክልኝ።